ማነስ ያሳፍራል እኮ፣ መቼ ትሄዳለህ ወደ ክብር ህልፍኝ? ማደሪያዬን ከሰህ ካልጎደለ በረት ለአንዲት ባዶ ግልገል ምን አስተናነሰ በአንዲት ድኩም መቃን። ካንተ ለመሰወር እንደማልችል ባውቅም ባፍረት አደቀቀኝ ምሕረት ጉልበቱ የድፍረቴን አቅም ተመልከተኝማ ተመልከተኝ እስቲ ጥፋት እኮ ስም ቢፈልግ ኮርቶ በእኔ በተጠራ ነውር እኮ ቤት ቢኖረው ሰውነቴ የእሱ ስፍራ ኃጢአት እኮ እናት ቢሻ ደማ ምጬ በወለድኩት ክፋት እኮ መልክ ቢሆን ቁርጥ እሱን በመሰልኩት በደል እኮ ትግል ቢሻ እኔ እኮ ነኝ ጦር ጉልበቱ ዝሙት እኮ ውበት ቢሆን መልኬ ነበር ምልክቱ ደግ አይደለህ ሁሉን ሸፋኝ ምን በገጼ ተገለጠ! መራቆቴን ምረት አቅፎት በቸርክንድህ ባመለጠ እንኳን ልትፈርድ በሸሸከው በመረሳት ዋጋ ቀለህ፣ እንደገና ለመከዳት ዛሬን በሬን ታንኳኳለህ። ዛሬም አለህ ዛሬም አለህ አትለየኝም ወይ? ምን ፍቅር ቢያስርህ ነው እንዳትጠየፈኝ የጥፋቴ ፍሬ ከቆሰ